ሰማዩ በሳት ሲቃጠል የፑቲን የበቀል ጅራፍ 472 ድሮኖችና ሚሳኤሎች ዩክሬንን አነደዱት። ሰማዩ በሳት ሲምበለበል፣ ምድር በፍርሃት ስትራድና፣ አለም እስትንፋሷን አፍና ስጠብቅ የጦርነቱ ነበልባል ዩክሬንን በድጋሚ ዋጣት። ሰኔ አንድ ቀን 25 ምሽት 472 ድሮኖችና 7 ሚሳኤሎች የዩክሬን ሰማይን ቀደዱት። ይህ ጥቃት በጦርነቱ ታሪክ ትልቁ የአንድ ምሽት የአየር ጥቃት እንደሆነ ተዘግቧል። ይህ ሁላ የሩሲያ ቁጣ ውጤት ነው። ቁጣው ደግሞ የዩክሬን ስታይደርዌብ የተሰኘው ድሮን ዘመቻ የሩሲያን የአየር ማረፊያዎች ያወደመና ስትራቴጂካዊ ቦምብ አውሮፕላኖችን ያቃጠለ የሩሲያን ክብር የነካ ጥቃት ያስከተለው ነው። የአየር ላይ ውጥረቱ ጨምሯል። ምድር በፍርሃት ተርገብግባለች። ሩሲያ ቀጣይ ምንድን ታደርጋለች? ይህ የቁጣ ሰንሰለት የት ያደርሰናል? ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች፣ ዝርዝር መረጃውን እንደሚከተለው የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግ አይመስላችሁም? ሰኔ አንድ ላይ የተፈጸመው የሩሲያ ጥቃት እንዲሁ ድንገተኛ ምላሽ አልነበረም። ይልቁንም የዩክሬን ስታንደር ዌብ ዘመቻ ባልጠበቀ ትክክለኝነት የተፈጸመው የክሪምሊን ክብር ያዋረደ ነበር። ከ117 በላይ ድሮኖች በተራየ ጭነት መኪኖች ተደብቀው ወደ ሩሲያ ምድር ከገቡ በኋላ ከመደበቂያ ክፍሎቻቸው ተነስተው በሙርማንስክ ኤርኩቲክ፣ ራያዝ ኢቫኖቭ ና አሙር በሚገኙ የአየር ማረፊያዎች ላይ ጥቃት ሰንዝረዋል። ጉዳቱ አስገራሚ ነበር። አርባ1ድ አውሮፕላኖች የኒኩሌር አቅም ያላቸውን 295 ና 22 ኤምስሪ ቦምብ አ አውሮፕላኖችን እንዲሁም ደግሞ ብርቅዬ የሆነውን ኤ50 የስለላ አውሮፕላኖችን ጨምሮ ተመትተዋል። ዩክሬን የሰባ ቢሊዮን ዶላር ኪሳራ ና አንድ ሶስተኛ የሚሆነውን የሩሲያን ስትራቴጂካዊ ቦምብ አውሮፕላኖች መርከቦች መጉዳት መጥፎ ዜና መሆኑን ገለጸች። ለፕሬዚዳንት ቭላዲሚር ፑቲን ይህ ወታደራዊ ሽንፈት ብቻ አልነበረም፤ የግል ስድብ፣ የሩሲያ ኩራት ላይ የደረሰ ቁስል ነበር። ያውም ወዲያውኑ ምላሽ የሚሻ ቁስል። ምላሹም ወዲያውኑ መጣ። የዩክሬን ከተሞች ተኝተው ሳለ የ የሩሲያ ድሮኖች በሞገድ መልክ ወረዱ። 472 ሰው አልባ የአየር ላይ ተሽከርካሪዎች ከሰባት ሚሳኤሎች ጋር አብረው ወረዱ። ጥቃቱ ወታደራዊና ሲቪል መሠረተ ልማቶችን ኢላማ ያደረገ ነበር። ከኬቭ ዳርቻ እስከ ዛፖሪዣ ጎዳናዎች ድረስ የጥፋት አሻራ ትቶ አልፏል። በካርኬቭ የትሮ ልባስ ማከማቻ በእሳት ተቃጥሎ ነበር። የተቃጠሉ ቅሪቶችም የጦርነቱ ወደ ዕለታዊ ህይወት መግባቱን አስከፊ ማስታወሻ ነበሩ። በሱሚ የሩሲያ ኃይሎች ወደፊት ሲገፉ 11 ወታደሮች ለቀው እንዲወጡ ትእዛዝ ተሰጥቷል። በግንቦት ወር ብቻ 450 ኪሎ ሜትር የሚጠጋ መሬት መያዝ ችለዋል። ይህም ከ24 መጨረሻ ወዲህ ፈጣኑ ግዝጋዜ ነው። መልእክቱ ግልጽ ነበር፣ ሩሲያ እንደማትበገር ስሜታዊ ዋጋ የሚታይ ነው። በዩክሬን ውስጥ ቤተሰቦች በቦምብ መጠለያዎች ውስጥ ተጋግተው ፊታቸው በድካምና በቁርጠኝነት ተሞልተዋል። በኪየቭ ውስጥ ያለች እናት ልጇን አጥብቃ ይዛለች። ልጇ ሲጨው፣ እሷ ትጸልያለች። በሩሲያ ደግሞ ወታደራዊ ብሎገሮችና ጦርነት ደጋፊ ተንታኞች በቀል ይሻሉ። ሩሲያ ቀጥሎ ምን ታደርጋለች? የሩሲያ ቀጣይ እርምጃዎች በአስፈሪ ሁኔታ ተደብቀዋል። እያንዳንዱ እምቅ እርምጃ የማባባስ ክደት አለው። የክሬምሊን እቅድ በርካታ አማራጮችን ያቀርባል። እያንዳንዱም ከሌላው የበለጠ አደገኛ ነው። የአየር ላይ ቦምብ ጥቃቶችን ማጠናከር። ተንታኞች ሩሲያ በድሮና በሚሳይል ጥቃቶች ላይ እንደምትጨምር ይተነብያሉ። በማህበራዊ ሚዲያዎች ላይ የወጡ መረጃዎች ሩሲያ በካርኪቭ አቅራቢያ 50 ሺህ ወታደሮችን እያሰባሰበች እንደሆነ ይገምታሉ። ይህም አዲስ ጥቃት ለማ ማዘጋጀት ሊሆን ይችላል። በማህበራዊ ሚዲያ ላይ የተጠቀሰው የአሜሪካ የስላ ዘገባ የአርኤስ ተከታታይን ጨምሮ መካከለኛ ርቀት ባላስቲክ ሚሳኤል ጥቃቶች የዩክሬን የኃይል ማመንጫዎችና የመንግስት ህንፃዎችን ኢላማ ያደረጉ መሆኑን ያስጠነቅቃል። እነዚህ ጥቃቶች የዩክሬን ከተሞችን በጨለማ ውስጥ ሊጥሉ ይችላሉ። በተለይም ክረምት እየተቃረበ ሲመጣ የሲቪሎችን ስቃይ በማባባስና ና ብሔራዊ የመቋቋም አቅምን በመፈተሽ ኢላማ የተደረጉ ግድያዎችና የአፍራሽ ተግባራት። ሩሲያ በሱሚ ከተማ የዩክሬን መኮንኖችን የጫኑ ተሽከርካሪዎችን ኢላማ ለማድረግ ኤፍፒቪ ድሮኖችን መጠቀም ጀምራለች። ይህም ትክክለኛ ጥቃቶች አስፈሪ መባባስ ነው። ክሬምሊን ይህንን ዘዴ በማስፋት ልዩ ኃይሎችን ወይንም ደግሞ ድሮኖችን በመጠቀም ቁልፍ ወታደራዊና የፖለቲካ ሰዎችን ለማጥፋት ሊሞክር ይችላል። ይህም የዩክሬንን አመራር ለማናጋት በማሰብ ነው። ሙሉ በሙሉ የኒኩሌር ጥቃት የማይታሰብ ቢሆንም ሩሲያ አስገዳጅ ዝቅተኛ ምርት የኒኩሌር ፍንዳታ ልታደርግ ወይም ደግሞ ታክቲካዊ የኒኩሌር መሳሪያዎችን በተወሰነ አቅም ልትጠቀም ትችላለች። ይህም ደግሞ ለምዕራቡ ዓለም ቁርጠኝነቷን ለማሳየት ነው። እንዲህ ያለ እርምጃ ቁማር ይሆናል። ዓለም አቀፉ ግዘትንና የኔቶ ጣልቃ ገብነትን አደጋ ላይ ይጥላል። ሩሲያ በዩክሬን የፋይናንስ ስርዓቶች፣ ግንኙነቶችና ወሳኝ መሠረተ ልማቶች ላይ ያነጣጠሩ የሳይበር ጥቃቶችን ልታባብስ ትችላለች። ከመረጃ ማዛባት ዘመቻዎች ጋር ተደምሮ እነዚህ ጥረቶች ትርምስ ሊዘሩ ሞራልን ሊጎዱና ና የዩክሬን የመከላከል አቅም ሊያዳክሙ ይችላሉ። እያንዳንዱ አማራጭ ግጭቱን ከጦር ሜዳ አልፎ የማስፋት አቅም አለው። ዓለም ልቧ በፍጥነት እየመታ ሩሲያ ምላሿን ስትመዝን ይመለከታል። ፑቲን በኢስታንቡል የሰላም ንግግሮች ላይ የድርድር ጥቅማ ጥቅሞችን ለመጠበቅ መታቀብን ይመርጣሉ ወይንስ ጦርነቱና ዓለምን ሊቀይር የሚችል ቁጣን ይለቃሉ? አደጋው እጅግ ከፍተኛ ነው። የሩሲያ የበቀል እርምጃ ስልታዊ ምላሽን ሊያስከትል ይችላል። እያንዳንዱ እርምጃ ግጭቱን ወደ ዓለም አቀፍ ቀውስ እየገፋው ይሄዳል። ሩሲያ የዩክሬንን የኃይል መሠረተ ልማቶችን ኢላማ ካደረገች፣ በሚሊዮኖች የሚቆጠሩ ሰዎች ያለ ኃይል ቀዝቃዛ ክረምትን ሊጋፈጡ ይችላሉ። ይህም ደግሞ ሰብአዊ ቀውስን ያስከትላል። የተባበሩት መንግስታት ድርጅት 14.6 ሚሊዮን ዩክሬናውያን አስቀድሞ እርዳታ እንደሚያስፈልጋቸው ይገምታል። በሲቪል መሰረተ ልማት ላይ የሚደረግ የማያቋረጥ ጥቃት ይህንን ቁጥር በእጥፍ ሊጨምር ይችላል። ይህም አለም አቀፍ የእርዳታ ጥረቶችን ከመጠን በላይ ያደርገዋል። እንዲህ ያለ ስቃይ የሚያስከትለው ስሜታዊ ክብደት፣ ህጻናት ባልሞቁ ትምህርት ቤቶች ውስጥ ሲቀዘቅዙ፣ ሆስፒታሎች ያለ ኤሌክትሪክ ሲታገሉ፣ አለም አቀፍ ቁጣን ያስነሳል፣ ነገር ግን የዩክሬን ቁርጠኝነት ይፈትናል። በካርኪቭ ወይንም በሱሚ የሚደረገው የሩሲያ ጥቃት የፊት መስመሮችን ሊቀይር ይችላል፣ የዩክሬን ሀብቶችን ከምስራቅ መከላከያዎች በዶኔትስክ ላይ እንድትቀንስ ያስገድዳታል። ሩሲያ ደግሞ ቀድሞውኑ እነዚህን ድንበሮች ተቆጣጥረዋለች። የዩክሬን ወታደሮች በጦርነት የተዳከሙ ነገር ግን የማይበገሩ የማያቋርጥ ጫና ይገጥማቸዋል። ጀግንነታቸውም ጨለማ በሆነ አድማስ ላይ አንዴ ብልጭ አንዴ ደግሞ ድርግም የሚል ብርሃን ነው። የዩክሬን ቁልፍ ከተሞች መውደቅ ሩሲያን ሊያበረታታ ጦርነቱን ሊያራዝም ና የተኩስ አቁም ተስፋዎችን ሊያዳክም ይችላል የኒኩለር አስፈሪነት እጅግ እየገዘፈው ነው የሩሲያ የኒኩለር ማሳያ የተገደበ ቢሆንም ከቀዝቃዛው ጦርነት በኋላ ለብዙ አስርት ዓመታት የቆዩትን መሪዎች ያጠፋል ቀድሞውኑ በተጠንቀቅ ላይ የሆነች ኔቶ ለዩክሬን ወታደራዊ ድጋፍን በመጨመር የላቀ የጦር መሳሪያዎችን ወይንም ቀጥተኛ ጣልቃ ገብነትን ጨምሮ ምላሽ ልትሰጥ ትችላለች በዩክሬን እያንዳንዱ የድሮን ጥቃት የኪሳራ ክብደትን ይሸከማል። የወደመ ቤት፣ የቆሳሰለ ዘመድ፣ ያልተረጋገጠ የወደፊት ህይወት። በዛፖርዣ የዘጠኝ ዓመት ልጅ የሩሲያ የግንቦት 24 ጥቃቶች ሰለባዎች አንዷ ነበረች። ህይወቷ ገና መረዳት በማስችልበት ጦርነት ውስጥ ጠፍቷል። በሁለቱ ወገኖች ያሉ ወታደሮች፣ ለአመራራቸው ምኞቶች ለሞት የተላኩ ወጣት ወንዶች የሚታዩና የማይታዩ ጠባሳዎችን ይሸከማሉ። ስሜታዊ ውጥረት ሊቋቋሙት የማይችሉት ነው። ዩክሬን አሁንም መታገል እንደምትችል ለማሳየት የሚደረግ ተስፋ የቆረጠ ሙከራ። በሞስኮ የፑቲን ዝምታ ብዙ ይናገራል። ቀጣይ እርምጃዎች ትርምስን ለመልቀቅ ዝግጁ የሆነ የተጠመጠመ ስፕሪንግ ይመስላል። ዓለም ስትንፋሷን አፍና ትጠብቃለች። ፀሐይ በዩክሬን በተጎዳው መልክዓ ምድር ላይ ስትወጣ የወደፊቱ ጊዜ በሱ ሚዛን ላይ ተንጠልጥሏል። የሩሲያ የበቀል እርምጃ አስቀድሞ በመካሄድ ላይ ካለው በላይ ሊጠነክር ይችላል። የዩክሬን የህይወት ምንጭ ኃይሏን ህዝቧን፣ ተስፋዋን ኢላማ ያደርጋል። ቁጥሯ ቢያንስም እና የጦር መሳሪያዎቿ ጥቂት ቢሆንም ኪየቭ አትበገርም። የኢስታንቡል ንግግሮች የተንገዳገዱ ቢሆንም የተስፋ ብርሃንን ይሰጣሉ በእስረኞች ልውውጥ ሲያደርጉና በወደቁ ወታደሮች አስክሬን መመለስ ላይ የተደረጉ ስምምነቶች የሰው ልጅ በጦርነት መካከልም ቢሆን ሊሸነፍ እንደሚችል ይጠቁማሉ። ግን ሰዓቱ እየነጎደ ነው። እያንዳንዱ የሩሲያ ድሮን፣ እያንዳንዱ የዩክሬን የመልሶ ማጥቃት የመባባስ አዙሪትን ያጠናክራል። ዓለም በአደጋ ጫፍ ላይ ቆማለች። አንድ የተሳሳተ እርምጃ ቢሊዮኖችን ወደ ጨለማ ሊያስገባ ይችላል። የሩሲያ ቀጣይ እርምጃ የተመጣጠነ ምላሽ ወይንስ ወደፊት የሚደረግ ግድ የለሽ ጥቃት ይሆን? የዩክሬን ቁርጠኝነት ጸንቶ ይቆያል ወይንስ በማይቋረጥ ጥቃቶች ይወድቃል? መልሶቹ በጨለማ ውስጥ ተደብቀዋል። ድሮኖች ሲጨውና ሚሳኤሎች ሲበሩ የሀገሮች እጣፋንታ ሚዛን ላይ ተንጠልጥሏል። ለአሁኑ ሰማይ በእሳት እየነደደ ነውና በሚሊዮኖች የሚቆጠሩ ልቦች በፍራትና በተስፋ እየሞቱ ነው። በሩሲያና በዩክሬን መካከል ያለው ጦርነት ከአሁን በኋላ ክልላዊ ግጭት ብቻ አይደለም፣ አለም አቀፋዊ ድራማ ነው። በዚህ የጥፋት ዳስ ውስጥ ወደፊት የሚወሰድ እያንዳንዱ እርምጃ ወደ ገደል የመውደቅ አደጋ አለው። ውድ የተከበራችሁ የሁሌ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበት ና ስለዚህ ዩክሬን ያወደሙት አራት መቶ ሰባ ሁለት ድሮኖችና ሚሳኤሎች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ እናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይረሱ። በቀጣይ እስከምንገናኝ ሰላም ላለማችን ይሁን።